መቼ መቼነ የሚቆመው? የሰው ልጆች ደም በከንቱ መፍሰስ መቆም አለበት። ይሄ ፖለቲካ አይደለም። ነፃነትን መፈለግ፣ ሰላም መሻት፣ ዕረፍት መፈለግ፣ አንሙት ማለት ፖለቲካ ሳይሆን ሰብአዊነት ነው። 2562 ሰዎች ቢያንስ በአብሬጅ በኢትዮጵያ በኦርቶዶክሳዊነታቸው ሞተዋል። በዓመት በየዓመቱ ማለት ነው። በየዓመቱ በእንደዚህ ይሞታሉ። ባለፉት አምስት ስድስት ዓመታት በየዓመቱ እንደዚህ ይሞታሉ። ለማን የምንነግረው ይሄንን? ማን የሚሰማን ይሄንን? ማነው የሚያቆመው ይሄንን? አሁን ይብቃ። ስለማመር ነው ስንት ሰው ሲያልቅ፣ ስንቶቻችን ስናልቅ ነው የሚቆመው? ይብቃ። ህዝባችን ዕረፍት ይፈልጋል፣ ሰላም ይፈልጋል፣ ነፃነት ይፈልጋል። ማየት ሰለቸን በቃን። ዶክተር አብይ ምን ምን እያደረጉ ነው? ቆይ በሆኑ ያስደስተውታል። ይሄ ነገር ደስ ይለውታል። የእህቶች ተቆራርጦ መሞት ያስደስተውታል? የህፃናት ተበጣጥሶ መሞት ያስደስተውታል? የእናቶች ጥቁር ለብሶ እንደዚያ የእናቶች ጸሎት ነው እኔን የያዘኝ ያሉት ያ ነገር ያስደስተውታል? እርግጠኛ ነት ያንን ነገር ቃሎትን ለመቀበል ያስደስተውታል? የእነዚህ ህፃናት ሞት እንደዚያ ያስደስተውታል? ደስ ይለውታል? እሱ ያረካውታል? የሰው ልጆች እዚያ ላይ አልጋ ሆነው ያወታል ያሉ እሱን ያያሉ። መድኃኒታችን ኢየሱስ ክርስቶስ ስለ እኛ ደሙን ያፈሰሰው እኛ እርስ በርሳችን ደም እንድንፋሰስ ሳይሆን ተፋቅረን እንድንኖር ነው፣ ተሳስበን እንድንኖር ነው፣ ተወዳይተን እንድንኖር ነው። ዛሬ በምስራቅ በምዕራብ በሰሜን በደቡብ የምንሰማው ጆሮን ጭው የሚያደርግ የሚያስጨንቅ የሚያሰቅቅ የሚያሳስብ እስከ መቼ ድረስ ነው? ነፃ ወጥተናል እያለን ዳግም ወደ ባርነት ድመናል እያለን

ዳው በክርስትናችን በሃይማኖታችን የሰው ልጅ ሁሉ ስለምን በግፍ ይሞታል? ስለምን በግፍ ይገደላል? ይህ በአገራችን እየታየ ነው። መቼ ነው የሚቆመው? ነፃነት ነጻነት እንፈልጋለን የሰው ልጆች ደም በከንቱ መፍሰስ መቆም አለበት። ይሄ ፖለቲካ አይደለም። ነፃነትን መፈለግ፣ ሰላም መሻት፣ ዕረፍት መፈለግ አንሙት ማለት ፖለቲካ ሳይሆን ሰብአዊነት ነው። ሰው መሆን ነው። አቡ ሊበቃ ይገባል ወገኖችን። መተሳሰብ ይሻለናል። መተሳሰብ ይሻላል። ደከመን። ብዙ ጊዜ ሰማን። እናንተም ፈረዳችሁብን በእኛ። እናንተም ወቀሳችሁን። እውነት አላችሁ። ግን ለማን ነው የምንነግረው ይኼንን? ማን ነው የሚሰማን ይሄንን? ማን ነው የሚያቆመው ይሄንን? አው ይብቃ። ተለማመድነው እኮ። ስንት ሰው ሲያልቅ ስንቶቻችን ስናልቅ ነው የሚቆመው? ቢበቃ። ህዝባችን እረፍት ይፈልጋል፣ ሰላም ይፈልጋል፣ ነጻነት ይፈልጋል። ማየት ሰለቸን። በጣም ደም መፍሰስ ሰለቸን። ይበቃናል። ሀገሪቷ እረፍት ያስፈልጋታል። ሕዝቡ እረፍት ያስፈልገዋል። ስለ እኛ ደም ፈሰሰ እኮ በሱ ቁስል ስለኛ ተፈወስን እኮ። ሌላ ደም አያስፈልግም። ሌላ ደም በግፍ ሊፈስ አይገባም። አዎ ይይ ወገኖቼ፣ እንዲህ አይነት እኩይ ተግባር፣ እንዲህ አይነት ኢሰብአዊ ግብ ታሪክ ይቅር የማይለው ተተኪ ትውልድን ዋጋ የሚያስከፍል ተግባር ያልሆነ እግዚአብሔር የማያወደን ሰውም የማይፈልገው ይህ ሰብአዊ ድርጊት የሰው ልጅ ደም በከንቱ ማፍሰስ፣ ይሄ እኩይ ተግባር በማንም ዘንድ የተወገዘ ነው፣ የተጠላ ነው። ክርስቲያኖች፣ ክርስትና መከራ ክርስትና ያጠብቃታል። በመከራ እንጠነክር በመከራ እንበዛለን በመከራ አንቀነስም። አ ይሄ በሀገራችን ምዕመናን እግዚአብሔር እንዲሰማን መከራችን እንዲበቃ መገዳደላችን እንዲያቆም የሰው ልጆች ደም በከንቱ መፍሰስ እንዲያበቃ ጸልዩ። እግዚአብሔር እንዲሰማ አሁ ሊቃውንቱ ይጸልያሉ፣ ካህናት ይጸልያሉ፣ ምዕመናን ይጸልያሉ። እግዚአብሔር ስለምን ዘገይ? ስለምን አይሰማን? በደላችን በዛ፣ ኃጢአታችን በዛ ጸሎታችን ከልብ ነው። አገልግሎታችን ከልብ ነው። ማረም የሚገባር ነገር አለ። የሚቀረን ነገር አለ። እኛ ጋም የሚቀር ነገር አለ። መስተካከል ያለበት ነገር አለ። ያን ጊዜ ነው እግዚአብሔር የሚሰማ። እግዚአብሔር ይስማ፣ መዳን ዓለም ይስማ። ሀገራችንን ሰላም ያድርግልን። ልጆች ይማሩ። ሕፃናት ይማሩ፣ ሕፃናት ይደጉ፣ ወጣቱ ሰርቶ ይግባ በሰላም ወጥቶ ይግባ። አው ይሄ ነው የሚያስፈልገ፣ መተሳሰብ ነው የሚያስፈልገ፣ አንድነት ነው የሚያስፈልገ። በመከፋፈላችን በመለያየታችን ተበልተን እናድቃለን እንጂ በመነቃቀፋችን በመሰዳደባችን በመወጋገሳችን፣ አንዱ ባንዱ መፍረዳችን ተለያይተን ለየብቻ ስንሮጥ ለየብቻ እየተበላን እናልቃለን እንጂ ዋጋ የለም። አንድነት ይሻለናል፣ ህብረት ይሻለናል፣ ፍቅር ይሻለናል፣ መተሳሰብ ይሻለናል። ገዳዮች ይሞታሉ። የማይሞት አለ አለን። የማይሞታሉ የሚገሉ አይሞቱም። እስኪ ንገሩ፣ ሺህ ዘመን የሚኖር አለ አለን? ያለ የጊዜ ጉዳይ ነው። ዛሬ ስትገል ነገ ደግሞ ያንተ ተራ ሆኖ ትሞታለ። ዛሬ ሌላውን ትቀብራለ፣ ነገ ሌሎች ይቀብሩሃል። ይኸው ነው ማን ቆሞ ቀረ? ስለዚህ በፍቅር መተሳሰብ በሰላም መተሳሰብ ይሻላል። ገዳዮች ይብቃችሁ። ደም የምታፈሱ ይብቃችሁ። ደም የሚያፈሱ እጆች ይታጠቡ፣ ይንጹ፣ ንስሐ ይግቡ፣ ይመለሱ። አሁን የእኛ ጸሎት ይሄ ነው። ገዳዮችን ይግደላቸው አንልም እኛ ገዳዮች ወደ ንስሐ ይመልሳቸው እግዚአብሔር። አይምራቸው። ልብ ይስጣቸው። ሰላም ይስጣቸው። እጃቸው ይንፃ። እግዚአብሔር ከሁላችን ጋር ይሁን። የሰላም በዓል ያደርግል። እስቲ እጃችሁን ከፍ አድርጉ ውስጥ ወደ ሰማይ ይሰማቸው እንደሆነ ሁለቱን እጃችሁን ከፋር ይሄ እጅ የተባረከ ይሁን፣ ደም የማያፈስ ይሁን፣ ሰርቶ የሚበላ ይሁን፣ ሰርቶ የሚያገኝ ይሁን። ቀና አድርጉ። እንደ ሰሎሞን ሰሎሞን እጁን ወደ ላይ ከፍ አድርጎ የሰማይ አምላክ ያለ ወደ ሰማይ እያየ የሰማይ አምላክ ይታረቀ የሰማይ አምላክ እሺ ይበላችሁ። አመስግኑበት መዳን ያለም ቢሰማን መዳን ያለም ቢሰማን፣ ቢታረቀን፣ ሀገራችንን ሰላም ቢያደርጋት፣ ሰሜኑ ሰላም እንዲሆን፣ ምስራቁ ሰላም እንዲሆን፣ ምዕራቡ ሰላም እንዲሆን፣ ደቡቡ ሰላም እንዲሆን፣ ሀገራችን ሰላም እንድታገኝ፣ ህዝባችን ሰላም እንዲያገኝ፣ መዳን ያለም ይስማ። በቁስሉ የፈወሰን ዛሬም ከህመማችን ይፈውሰ ከባርነት ወደ ነጻነት ያወጣን ዛሬም ነጻነታችንን ይስጠ። ሰላም ስጠ። እስቲ አሁን እጃችሁን ከፍ

ሰማነ አምላክነ ወመድኃኒነ ወአምላካችን ይስማን፣ ልመናችንን ይቀበልል። ለሞቱ ዕረፍተ ነፍስን ይስጠል። ለሞቱ ዕረፍተ ነፍስን ይስጠል። ለገዳዮች ልብ ስጠል። ያደፉ እጆች ይልጹ ደመን ያፈሱ እጆች ይንጹ። የሚገሉ ንስሐ ይግቡ። እግዚአብሔር አምላካችን አገራችንን ሰላም ያድርግልን፣ ሕዝባችንን ሰላም ያድርግልን። ልመናችንን ይስማ፣ ልመናችንን ይስማ። እግዚአብሔር ይታረቀ፣ እግዚአብሔር ይቅር ይበለ። የሁላችን በደል ነው ይታረቅ ካህናቱን ይጠብቅልህ ምእመናኑን ይጠብቅልህ እግዚአብሔር ይባርካቸው በነገራችን ላይ እነዚህ የታወቁት ናቸው የተቆጠሩት ሰው ያያቸው ናቸው አሁን የተናገርክላቸው የተናገርካቸው ሀያ አምስት ቁጥር እኛ የምንቆጥራቸው ሰው ያያቸው ነ ያልተቆጠሩ የማይታዩ ስንት ሰዎች አሉ ስንት የሚያልቁ ህጻናት እህቶች እናቶች፣ የሚደፈሩ የሚታሰሩ የሚሰቃዩ እግዚአብሔር ብቻ የሚቆጥራቸው ስንቶች ናቸው ያሉት። ይሄ እኮ አሁን አንተ የተቆጠሩትን ነው የምትነግረኝ፣ ሀያ አምስት ይሄ የተቆጠረው ነው። የማይቆጠር በየቀኑ ከአምስት እስከ ሰባት ድረስ ላለፉት አምስት ዓመታት በየቀኑ ይህን ያህል የሚሞትባት ሀገር ናት። ሰባት ትንስቲ በ366 አባዛው 2562 ሰዎች ቢያንስ በአብሬጅ በኢትዮጵያ በኦርቶዶክሳዊነታቸው ሞተዋል። በዓመት በየዓመቱ ማለት ነው። በየዓመቱ በእንደዚህ ይሞታሉ። ባለፉት አምስት ስድስት ዓመታት በየዓመቱ እንደዚህ ይሞታሉ። አንድ ጊዜ የታጨደው እንደዚህ፣ እንደ ሻሸመኔ ያለው እንደዚህ፣ እንደ አዲስ አበባ ያለው እንደዚህ አንድ ጊዜ በማስ የሚገደለው አሁን ትናንት እንደተደረገው እንደዚህ አይነቱ፣ እሱ አይቆጠር እሱ ሳይቆጠር አጠቃላይ በየቀኑ የሚያልፉት የማይቆጠሩት፣ የማይቆጠሩት ይህን ያህል ያልቃሉ። ምን ስለሆኑ? ኦርቶዶክስ ስለሆኑ። ምን ስለሆኑ? እኔ ልጠራው የማልችል በኢትዮጵያ ስም የተሰጠው ኮድ ስላለ በዚያ ኮድ ምክንያት። በነገራችን ላይ በኢትዮጵያ የመግደያ መንገዶ፣ ለመግደል ሰዎች ሶስት አራት አንድ አንድ ብቻ ቢሆን እንኳን እኔን ለመግደል ሶስት ስም ሊሰጡኛል ሊሰጡኝ ይችላሉ። አማርኛ ተናጋሪ ሊሉኝ ይችላሉ፣ ጳጳስ ሊሉኝ ይችላሉ፣ ኦርቶዶክስ ሊሉኝ ይችላሉ። ለመግደል ማለት ነው። ስለዚህ በአንዱ እንኳን ልገደል ባልችል፣ በሌላው መገደል ይችላሉ። አሁን ለምሳሌ በኦሮምኛ ተናጋሪ ኦሮሞኛ ተናጋሪነታቸው ቢያተርፋቸው፣ ኦርቶዶክሳዊነታቸው አያተርፋቸው ኦርቶዶክሳዊነታቸው ባ ቢያተርፋቸው እንደገና ደግሞ የዚህን ፖለቲካ ደጋፊ አለመሆናቸው አያተርፋቸውም። ስለዚህ በሙሉ ሙሉ ተደርጎ እንደ ሰው የሚቆጠረው እነዚህ ነገሮች ከነዚህ ነገሮች ነፃ ሆኖ በእኔ ቋንቋ ከሰውነት ተራ ውጭ ሆኖ ዘር ሲሆን ብቻ ነው። ዘርም ከሆነ ደግሞ ይሄ ዓላማን ሲደግፍ ብቻ ነው። ያ ነው የማይገደል የማይገደል ታማኝነት ያለው ተብሎ የሚቀመጥ። ስለዚህ እንደዚህ ባለበት ሀገር ላይ ስለ ሞት ግለጽልኝ ብትለኝ ከንባ በቀር ለምን ልገልጽ? እንዴት አድርጌ ልገልጽልህ ይችላል? ቃል የት ላገኝልህ ይችላለሁ? እንዲያውም በቀደም አንድ ቦታ ላይ ገሎ የማይደክም ስርዓት ተገድሎ የማያልቅ ሕዝብ ብያለሁ። እና በዚህ ጊዜ እንዴት አርገህ ልትገልጸው ትችላለህ? እንዴት አርገህ እኒህን ሰዎች እንዴት አርገ ልትገልጻቸው ትችላለህ? እነዚህ ሰዎች እኮ በምድሪቱ ላይ በዚህ ምድር ላይ መኖሩን እንኳን አያውቁም እኮ እነዚህ ሰዎች ሰው ይጥላቸው አይጥላቸው፣ እነዚህ ሰዎች በምን እንደሚገሏቸው እኮ ተገዳዮቹ አያውቁም። ቢያውቁ እኮ ሲጀመር እመዚያ ሊኖሩ አይችሉም ነበር ሰውነን ብለው እኮ ነው እዚያ የሚቀመጡት። አያውቁም በገዳዮቻቸው ስም ይህን ያህል ጥላቻ መኖሩን። መግደል አልበቃቸው ብሎ ሰውነታቸውን መቆራረጡን እንኳን አያውቁም። ይህን ያህል እንደ ጠሏቸው የሚያውቅ ሰው የለም። ምክንያቱም እነሱ ጠብ የላቸውማ እነሱ እነዚህ አንስሳዎች አይጠሏቸውማ ከምና ሊጠሏቸው ይችላል። ስለዚህ እንዲህ አይነቱን ነገር ልገልጽልህ የምችለው ነገር እነዚህ እነቶች እነዚህን እናቶች እነዚህን ወንድሞች እነዚህን አባቶች እነዚህን ህፃናት እንዴት አርገ ልትገልጣቸው ትችላለህ እንዴት አርገ ልትገልጽላቸው ምን ቋንቋ ልታገኝላቸው ትችላለህ? ለዚህ መከራ የኢትዮጵያ ኦርቶዶክስ ቤተክርስቲያን አማኞች የትኛው አማኝ ነው ሌላውን አማኝ የተናገረ በቀደም ሲናገር ነበር ያ እንዲያውም ምን አልኩት ይህንን ቃል እንዲያውም ልናገረው ምናልባት ቦታው ላይሆን ይችላል ከሆነም ይሄ አባት በድሎ ይሆናል፣ ዛሬ አንተ የምትታረደው ብሎ የተናገረው ይሄ እና የእግዚአብሔር ልጅ ነኝ ብሎ ነበር። እኛ የሰራነውን ስብከት ወንጌላችንን፣ እኮን ወንጌላችንን፣ መዝሙራችንን ስለ ክርስቶስ የተዘመረውን እሱም ቤተ ክርስቲያን ላይ እኮ ባርብኪዩብ ነው ያደረጉት። ጠበሱት፣ እሳት አነደዱበት ማለት እሳት በእግዚአብሔር ቃል ላይ እሳት ለቀቁ ማለት ነው። ስለዚህ በእግዚአብሔር ቃል ላይ የተነሳ አመፅ ኦኬ እሺ ዞራልና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 እግዚአብሔር እንዳንተ ልጅ እንዳንተ ያለ ልጅ የለውም። የሰይጣን ልጅ ነህ፣ በሰው ደም የሚደሰት፣ በህፃናት ሞት የሚደሰት፣ እንዲህ አይነት ክፋት መርዘኛ ነገር ይሄ የሰይጣን ከዚህ ውጣ፣ እዚህ ውጣ። ህፃናት ምንም አላደረጉህም። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ምንም አላደረገችህም። የትኛውንም እምነት የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አልተናገረችም። ምናልባት በእሷ ስም ባለስልጣኖች አድርገው ሊሆን ይችላል። ያ የእነሱ ጉዳይ ነው። እነሱን ጠይቅ። ያቺ ምዕመን እዚያ የሞተች የሁለት ዓመት ህፃን ልጅ ምን አረገች? የአምስት ዓመት ህፃን ልጅ እግሩ የተቆረጠው ምን አረገህ? ያቺ ወገባ ቆውጦ ጎብጦ ቤተ ክርስቲያን ህዳ የምትማል የምታለቅስ ያቺ ምን አደረገች? ምን አደረገህ? ይሄ ምን አደረገህ? ምን አደረገች? ይቺ ህፃን እና ይሄ በአባትህ ሰይጣ በአባትህ እንትን ነው እያልክ ነው። የአንተ ካሴ ስለ አንተ ካሴ ስለተቃጠለ ነው። ይሄ ያንን ነው እንደ እንትን አድርገህ የቆጠርከው ነው ነው ነው። ይኸውልህ፣ ይሄ እነዚህ ይሄ ነው የሚያስደስትህ። እሰይ አልከኝ እኮ፣ እሰይ አሉ እኮ ብዙዎቹ አሉ። አየህ። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ይህን አላደረገችም። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ህዝብን አስተማረች፣ ኢትዮጵያን ከፍ አደረገች፣ ኢትዮጵያ በዓለም ላይ የሚታወቁ ታሪካዊ እሴት አቀረበች እንጂ ምን ያደረገችው ነገር አለ? ይሄ የህፃን እድሜያቸውን ሳይጨርሱ ስልጣን ያገኙ የኢትዮጵያን ሜዳዎች የመዋይል ህፃናት ትምህርት ቤት ማስመሰል እንደ እንደ ትልቅ ስልጣን አድርገው? የማይ ለህፃናት ትምህርት ቤት ነው እንዲህ አይነት ነገር የሚፈልገው፣ እንደዚህ መጫወቻ አሻንጉሊት የሚፈልገው። ትክክለኛ ጤናማ ሰው የሚፈልገው ታሪካዊ የሆኑ በደንብ የተገነቡ ለትውልድ ከትውልድ የመጡ ለትውልድ የሚተላለፉ ናቸው። ይሄ ክሽማንክሽ ዝናብ ሲመጣበት እንዲህ አይነት ነገር የለም። ስንት ቀን ነው እናትክንና ያትክን ወድም፣ ስንት ቀን ነው እስኪ ልጠይቃቸው፣ ስንት ቀን ነው ገላችሁ የምትጨርሱት? ይው ሰባት ዓመት እኮ ገደላችሁ፣ ምን አተረፋችሁ? ገደላችሁ እኮ ሰባት ዓመት እኮ ያለማቋረጥ ገደላችሁ እኮ። 366 ቀን በመግደሉ ላይ እኮ ነው ያላችሁ እስቲ ምን አተረፋችሁ? ንገሩኛ፣ ያተረፋችሁትን ከዚህ ተመለሱና፣ ወደ ልባቸው ወደ ውስጣቸው ሄዱ ቆሙና አስቡ። ዶክተር አብይ ምን እያደረጉ ነው? ቆይ በሆኑ ያስደስተውታል፣ ይሄ ነገር ደስ ይለውታል። የእህቶች ተቆራርጦ መሞት ያስደስተውታል። የህፃናት ተበጣጥሶ መሞት ያስደስተውታል የእናቶች ጥቁር ለብሶ እንደዚያ የእናቶች ጸሎት ነው እኔን የያዘኝ ያሉት፣ ያ ነገር ያስደስተዎታል? እርግጠኛ ነዎት? ያንን ነገር ቃለዎትን ለመቀበል ያስደስተዎታል? የእነዚህ ህፃናት ሞት እንደዚያ ያስደስተዎታል? ደስ ይለዎታል? እሱ ያረካዎታል? የሰው ልጆች እዚያ ላይ አልጋ ሆነው ያወታል ያሉ እሱ ያሉ ያ ይታየዎታል እየከሰስኩ ታዳር እስቲ ይዩት፣ እውነቱን ይዩት። አይነግሮትም አብረወት ያሉት ውሸታቸውን ነው። ህዝብ አልወደዶትም ጠልቶት አልንገሮት። ይመለሱ። አነ እነሱና ከአንተ በላይ የሚልወሶት ውሸታቸውን ነው። የለም ያ የነበረው መጀመሪያ የለም። እኔም ሳሙኤል ብየወት ነበረ ያን ጊዜ ትክክል ነበርኩ። አሁን ግን ትክክል አልነበርኩም አደለሁም። ያን ጊዜ ትክክል ነበርኩ፣ አሁን ትክክል አደለሁም። አሁን አልለወትም። አሁን ሌላ ስም ነው የምሰጠው ያንን ስም አሁን አልጠራውም ይመለሱ እንደው ብዬ ስለዚህ ኢትዮጵያውያን ወገኖቼ ኢትዮጵያ መውጣቱ አይቀርም ነው የምላችሁ ማሸነፉ አይቀርም ኢትዮጵያ ወደ ከፍታ መውጣቱ አይቀርም አይቀርም እኛ ላናየው እንችላለን እንጂ አይቀርም እሱ ስለዚህ ለዚህ ከፍታ ሁላችንም አስተዋጽኦ እናደርግ ለጥፋትና ለሞት አስተዋጽኦ ከምናደርግ ነው የሚለው እግዚአብሔር አምላካችን ጩኸታችን ይስማ ጸሎታችን ያድምጥ ምረቱ ቸርነቱ አይለየም ጃቤሪስጥ ነው።